ሰላም ቤተሰብ፣ እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በድጋሚ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ጓደኞቼ ሰብስክራይብ በማድረግ ቤተሰብ የሆኑ የነበራችሁ ጓደኞቼ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ትብብራችሁ አይለይ። ስለምትሰጡኝ አስተያየቱ በጣም አመሰግናለሁ። እና በዛሬው ቪዲዮ እንግዲህ ብዙዎቻችሁ ናችሁ የምትጠይቁኝ ምን አይነት ቅባት ነው ከውጭ ምትገዥ ምትሉኛላችሁ። የግድ ነው ውጭ መግዛት የግድ ነው ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሰላም ነው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝት ይበልልኝ። እስከ ዛሬ እነዚህን ቅባቶችን አሳይቻችሁ አላውቅም። ቀንጨብ ቀንጨብ አድርጌ ለማሳየት ሞክሪያለሁኝ። ግን የብዙዎቻችሁ ጥያቄ ነው ዘይት ዘይቱን ብቻ ነው ወይም ትጠቀሚ የምትሉኝ አላችሁ። ግን ዘይቱን ብቻ አይደለም የምጠቀመው። ከዚህ በፊት የቀረጽኩት ቪዲዮ እንዳጋጣሚ ጠፍቶብኝ አላሳየኋችሁም። ቅባት ስገዛ በርከት አድርጌ ነው የምገዛው። ከዛ ደግሞ ለብዙ ጊዜ ለረዥም ጊዜ ነው የምጠቀመው ማለት ነው። ስለዚህ እንዳጋጣሚ አስቤዛ ጨርሼ ነበረ ሰው ገዝቻለሁ ማለት ነው። አሁን እንግዲህ አሳያችኋለሁ። በነገራችን ላይ ያላገኘኋቸውም ቅባቶች አሉ። ብዙ ጊዜ አንድ ጊዜ ስትሄዱ ታገኛቸዋላችሁ፣ አንድ ጊዜ ስትሄዱ አታገኛቸውም። የሚመቻቸውን ቅባት ሁሉም የጸጉር ቅባት ሳይሆን እኔ የሚመችኝንና የምጠቀማቸውን ቅባቶች እንደዛ ብዙ ጊዜ የማላገኝበት ጊዜ አለ ግን ደግሞ ያገኘዋቸውን ይዤ መጥቻለሁ እና አሳያቸዋለሁ ማለት ነው። እዚህ ጋር እንደምታዩት ይህ ቫርዚል ሁለት አይነት ነው በነገራችን ላይ፣ በዚህ አይነት ያለው እንደምታዩት ቫርዚል ብቻ ነው የሚለው እንጂ ሌላ ቀይ ጽሑፍ የለውም እና ትልቁ ይሄ ነው። ከዚህ አነስተኛ እስከ ሶስት አለ ደረጃው፣ ከዚህ አነስተኛ መካከለኛ፣ ከዛ ደግሞ በጣም ትንሽ አለ ማለት ነው። ከዛ ውጭ ግን ሌላ አይነት አለ ቫርዚል ሆኖ እዚህ አካባቢ ላይ በቀይ ኒው ብሎ የተጻፈበት ከዚህም ትልቅ አለ እና ያኛው በጣም ቀጭን ነው፣ ጸጉርም ያደርጋል ይሄኛው ግን ወፍራም ነው፣ አሪፍ ነው ማለት ነው። እና ይሄ የምጠቀመው ከምጠቀማቸው ቅባቶች አንዱ ነው ማለት ነው፣ የሚመቸኝ። ከዛ ደግሞ ይሄ ቅባት ቫቲካ የቫቲካ ምርት ነው፣ የቀይ ሽንኩርት ቅባት ነው። የሚገርመው ነገር የቀይ ሽንኩርት ቅባት ቤት ውስጥ ስንሰራ እንዴት እንደሚሸት ታውቃላችሁና፣ ይሄኛው የእውነት ነው የምላችሁ፣ በጣም ነው ደስ የሚለው ሽታው። የነጭ ሽንኩርት ቅባት አለ ግን ሽታው ትንሽ ያስቸግራል። ይዤው አልመጣሁም እኔም ይዤው አልመጣሁም። ይሄ የቀይ ሽንኩርት ቅባት ነው ማለት ነው። እዛም ያቀዩ ማለት ነው፣ ቀጭን ነው። ከዚህ በፊት በጣም ብዙ ጊዜ ተጠቅሜ አውቃለሁ። ጸጉር ያደርጋል። ይሄኛው ግን በጣም አሪፍ ነው። ይሄኛውን እጠቀመዋለሁ ማለት ነው። ብዙ ጊዜ ሱፐር ማርኬት ሲሄድ ምን እንደማይጋጥሜ ንገራችሁ። የምትጠቀማቸው አረፍ አረፍ ቅባቶች አሉ። ለምሳሌ ይሄ ቅልቅል ነው። ንጹሕ የጉሎ ቅባት ፈልግ ነበረ አላገኘትም። ቅልቅል ስላገኙ ቅልቅሉን ይዤ መጥቻለሁ። ሌሎች የጥቁር አዝሙድ ቅባቶችም ነበሩ አላገኘቸው የምጠቀማቸው ማለት ነው። አንዳንዴ የምትስማሙ የሚስማማችሁ ቅባት የሆነ ሰዓት ላይ ጠፍቶ ነው የምታገኙት። በተለይ ብዙ ጊዜ ቼክ የማታረጉ ልጆች እንደኔ አንድ ጊዜ ሄዳቸው የምትገዙ ከሆነ አላገኘውም ማለት ነው። እና ያገኘኋቸውን ይዤ መጥቻለሁ ማለት ነው። እነዚህን ቅባቶች ይዤ መጥቻለሁ። ይሄኛው ያ የነበረኝ ነው። ይሄን የምጠቀመዋለሁ በትንሹ። ከዛ ምንድን ነው የማደርገው፣ እዚህ ጋር ንጹሕ ጠርሙስ አለኝ እንደምታዩት። እያንዳንዱ ነገር ለየ ብቻ ስለማልጠቀማቸው እቀላቅለዋለሁ ማለት ነው። እንደዚህ አይነት መልኩ እንደምታዩት አንድ ላይ ነው የምቀላቅለው። በነገራችን ላይ ኢቨን እንኳን ሰርታችሁ ቤት ውስጥ በስነ ስርዓት ሰርታችሁ እንኳን መጠቀም የማትችሉ ልጆች እንደዚህ የተለያዩ ቀባት እንደዚህ ትልልቁን መግዛት ላይ ይጠበቅባችሁ ይችላል። ሁሉንም መግዛት ላይ ይጠበቅባችሁ ይችላል። አነስተኛ አነስ አነስ ያለ መግዛት ትችላላችሁ። እንዳልኳችሁ መጠኑ አነስተኛም አለ። ስለዚህ አንድም ይሁን ሁለት ይሁን ገዝታችሁ ቀላቅላችሁ ከአንድ ላይ ማስቀመጥ የሚገርማችሁ ብዙ ጊዜ አንድ ሱፐር ማርኬት ነው አካባቢያችን ላይ ያለው። አንድ ሱፐር ማርኬት ነው ያለው አነስተኛ መካከለኛ ልበላት ሱፐር ማርኬት ነው እና ስገዛ ታይኛለች፣ ሂሳብ የምትከፍለዋ ማለት ነው። ዛሬ ጠየቀችኝ። ለምንድነው እንደዚህ የምታደርጊው አለችኝ፣ ሁሌ ለራስሽ ነው ወይስ ለሴትዮሽ አለችኝ። አይ ለራሴ ነው አልኳት። ለምንድነው ብዙ ጊዜ እንደዚህ የምትገዢው፣ አንድ ላይ ቀላቅልሽ ነው የምትጠቀሚው እና አሪፍ ነው ወይ? አለችኛው። በጣም አሪፍ ነው አልኳት። ስራች አለችኛው። አልኳት እና ልትጠቀመው አለችኛው። ተጨርሽ ተጠቀሚው አልኳት። እና ገርሟት ነበር። ሁሌም ስትገዢ አለው እና እንደዚህ በርከት አድርገሽ ነው የምትገዢ ለምንድን ነው ነበር ምናምን አለችኝና፣ ለዛ ነው አልኳት ማለት ነው። እሷ ራሱ ገርሟት አለም ለላችሁ ፈልጌ ነው። እና እንደምታዩት በምታየት መልኩ ቀላቅለዋለሁ እንደነገርኳችሁ፣ ቤት ውስጥ ልክ እንደ እኔ እንኳን መስራት የማትችሉ ከፈለጋችሁ መስራቱ ወይ ከከበዳችሁ፣ እንደዚህ ገዝታችሁ አንድ ላይ ቀላቅሉት ቀላቅሉትና አስቀምጡት፣ ከዛ መጠቀም ትችላላችሁ ማለት ነው። ግን አሁን ለምሳሌ በጣም በቀላሉ እንደዚህ ከቀላቀላችሁት በኋላ እንደዚህ ንጹሕ ነው ጠርሙሱ፣ የለውም ስለዚህ ምን ታደርጋላችሁ? ኮከራት ሳልቀላቅልበት ሊሞላ ነው ስለዚህ ልቀንሰው እና ይሄን ኮኮናት ስጨምር ምን ታረጋላችሁ? ከዛ እዚሁ ላይ እንደዚህ እንዳለ ለምሳሌ ስትቀላቅሉት ጥቁር አስሙድ፣ ቅርንፉድ፣ እንዲሁም ደግሞ ሮዝመሪ፣ ሰሊጥ እነዚህ ነገሮች ካሏችሁ እንኳን እዚሁ ላይ ቀላቅሉት። ምንም እንትን ማለት እኮ አያስፈልግም፣ ማካበድ አያስፈልግም። በነገራችን ላይ ሙቀት ስለሆነ ቀልጧል፣ የተወሰነ ማለት ነው። ሙቀት ባይሆን ኑሮ ምናልባትም በደንብ ማቅለጥ ይጠበቅብኝ ነበር። ግን ኦልሬዲ አሪፍ ነው እንደምታዩት፣ ሞል ሞላሁት እና እንደዚህ ቀላቅላችሁ በምታስቀምጡ ሰዓት ንጹህ ይሁን እቃችሁ። ከዛም በኋላ ምንድነው የምታደርጉት? እዚሁ ላይ ያገኛችሁትን ነገር ጥቁር አዝሙድ፣ ሮዝመሪ ሮዝመሪ እርጥቡ መሆን ይችላል በነገራችን ላይ ውሃ እንዳይኖረው በደረቁ አድርቁት እንጂ እርጥቡ መሆን ይችላል። ከዚሁ ላይ ቀላቅላችሁ እንደዚሁ ማስቀመጥ ትችላላችሁ። ጥሬ ስለሆነ ዱቄትም ስለማይኖረው፣ በተለይ ቅርንፉድ እና ቀረፋ ብቻ የምታገኙት ከሆነ ደግሞ እሱን ጨምራችሁ ያገኛችሁትን። በነገራችን ላይ ብዙ ነገር ብትጨምሩበት በጣም አሪፍ ነው የሚሆነው። ግን እንዳልኳችሁ ቤታችሁ ውስጥ ያገኛችሁትን ነው የሚሆነው። አሁን ለምሳሌ ቅርንፉድና ቀረፋ ከሆነ ማጥለል እንኳን አይጠበቅባችሁም። እዛው ላይ እንዳለ ቅባቱን አልሬዲ መጠቀም ትችላላችሁ እና እንደዚህ ቀላቅላችሁ በምታስቀምጡ ሰዓት ቀላቅላችሁ አስቀምጡት። በጣም ቀላል ነው። ያንንም ማድረግ አልቻልንም ካላችሁ ደግሞ እንደዚህ አንድና ሁለት ቅባት ገዝታችሁ ቀላቅላችሁ ማስቀመጥ ነው። ያው ነው። በነገራችሁ ላይ እንዲህ ሁሉ ቅባት ገዝተን ምናምን ልትሉ ትችላላችሁ፣ ግን ያው ነው። ምክንያቱም ለምሳሌ ይሄን አንድ ወር እንኳን የምትጠቀሙት ቢሆን፣ ይሄኛውን አንድ ወር የምትጠቀሙት ቢሆን፣ ሁለቱን ቀላቅላችሁ ስትጠቀሙት ጥቅሙ በጣም አሪፍ ነው፣ ለጸጉራችሁ ሁለት ወር ትጠቀሙታላችሁ። ያው ነው። ምንም ልዩነት የለውም። ለምሳሌ ይህን ሁሉ ገዝተሽ ምናምን ልትሉ ትችላላችሁ። እንደነገርኳችሁ ይህል ቢያንስ በትንሹ አምስት ወርና ስድስት ወር ልጠቀመው ይችላለሁ። ገብቷችኋል? አሁን ላይ ብዙ በርከት አድርጌ መግዛቴን አትዩት። ስለዚህ በእንደዚ አይነት ሂሳቡን አስሉት ማለት ነው ነውቶች ዬ በተረፈ ቪዲዮ ከወደዳችሁት ላይክ አድርጉት፣ ሰብስክራይብ አድርጉ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሼር አድርጉ። ለምሰግኛ አስተያየት ሁሉ በጣም ነው የማመሰግነው። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ድረስ በጣም እንወዳችሁ። ሀገራችን ሰላም ያድርግልን። ባይ ባይ።